ጌታ ከአላህ ብቻ ነው ያለው በላቸው፣ እያለ ይናገራል። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ጊዜ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት ሌላ አይደለም። ታቸዋለር ትልቁ የሚያምልኮ ስርዓት ምንድን ነው? ሶላት ነው፣ ለአንዱ አምላክ ብቻ መስገድ፣ ለአላህ ስብሓነ ወተዓላ ብቻ መስገድ። ሻወር በመውሰድ ንጹህ ልብስ በመልበስ ስለ ዑዶ አደራረግ ስለ ሶላት አሰጋገድ በመማር የቀራም አምስት ጊዜ ይሰገዳል። አላህ ሱብሃነ ወተዓላ ብቻ ነው የሚሰገደው። ይህ መስገድ ነቢያቶች ሁሉ ሲሰሩት የነበረ አምልኮች ስርዓት ነው። በእስላም ላይ የሚሰሩት የመጀመሪያው ስለ አንዱ አምላክ ማመን ነው። ቅድም የመሰከርሽ ነቢያቶች ስለዚያ ስለ አንዱ አምላክ ሰብከውና ለምነናል። ሌላው ለዚያ ለአንዱ አምላክ ብቻ ሰግደት ሶላትን መስገድ ነው አምላክ አላህ ሱብሃነ ወተዓላ በቁርአን ላይ ያዘዘውን ነብ ላ ስለም በሐዲስ ላይ ያዘዙትን ያንን በመማር መፈጸም በህይወት ዘመናቸው የተቻላቸውን ያክል የተከለከላቸውትን ነገር በመራቅ በህይወት ዘመናቸው መኖር ከሞት በኋላ ስላለው ህይወት ተስፋ ቃል አላህ በርካታ ቦታ ላይ ገብቶላቸዋል። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም የዘላለማዊ ህይወትን ልሰጠው፣ ገነትን ላስገባ ብሎ ቃል ገብቷል። ይህም በቁርአን ላይ ሲናገር ይላል

ይሰማሻል ሰላም። እሺ፣ ስምሽ ችግር የለበትም። ከፈለግሽ መቀየር አስፈልግ። እንዴት ናቸው? እኔ ጥያቄ መጠየቅ ነበ ነበር ከታች ያለች ተጨርሰ ብርቱካን። እሺ፣ መቀየር ካልፈለግሽ ችግር የለውም። ግን መቀየር ከፈለግሽ እንቀይርሻለን። ሎሚ እንልሻለን። እሺ፣ ወይንም መንደሪ

ወይ ስላማ ዚክራ የምትባለው ልጅ ፎሎ ትታይሻለች ፎሎ ታደርግሻለች። በውስጥ ስልክ ትጠይቅሻለች። እሷን አናግራት፣ ግሩፕ ታስገባሻለች። ከላይ ያለሽውን ስታይምረ ነው። ይሰማል አይሰማም? እንዴት አመሻችሁ? አለን አልሐምዱላህ

ወረዱ ተለኮቡል ስላ መዲና ይላል እስልምናን ሃይማኖት ብቻ ወደድኩላቸው እያለ ይናገረ ይህ ነው እሺ ውሃብያ የሚባለው እስከተባለ ውሃብያ የሚባል አንጃ የለም እዚህ አለም ላይ ነገር ግን ለምን ይሄንን እንዳመጡት ሰዎች ልንገራች ታሪኩን ሁላቸው ታውቃላቸው ምናልባት የማያውቅ ሰዎች ካሉ ውሃብያ የሚባል ግሩፕ አለ ወይ አንጃ አለ ወይ ላ የለም

ወሐዘረ ናስ ምነ ሽርክ ወል ቢድዕ ወል ኹራፋት ከባድ አስተምሮዎችና ከባድ አምልኮዎች፣ እነዚህ ያስጠነቀቃቸው ወደ ቀደሙት የነብያት መንገድ እና ወደ ሰለፎች መንገድ ተጣራ። በነዚያም እነዚህ ሰዎች ሲያደርጓቸው የለመዷቸው የነበሩ ሽርኮችን እንዳለ ተቃወመባቸው። ከአላህ ውጭ ሌላ አካላት ትጣሩ ነው ያላቸው። ነብይና ወልይ ገለመሌ እያላችሁ በፍጥረታት ኢስቲጋሳ አታድርጉ፣ ይሄ ሽርክ ነው ብሎ ታደባቸው። መጽሐፉንም እንዳለ አስጠነቀቁ። ይሄ ውሃብያ የሚባል መንገድ ነው ተጠንቀቁ ብለው

እና በጣም ደግና መልካም የሆነ ሰው ሰዎችን ከባዕድ አምልኮ ወደ ተውሂድ፣ ከቢዳዎች ወደ ሱና የተጣራ የሆነ ደግና መልካም ሰው ነበር። ከእርሱ ሰዎችን ለማስበርገግ ሲሉ የዋሹበትና የቀጠፉበት የሆነ ቅጥፈት ነው ወሃቢያ የሚለው እንጂ፣ በፍጹም ሰውየው በትክክል የእስላምን መንገድ ለትውልድ ያስተማረ ሰው ነው። ገብተሻል አይደል? አመሰግናለሁ። ግን አንድ አልተብራራልኝ ነገር ደግሞ አለ። ውሃብያ ለምሳሌ ነፍስ አጥፊ ነው ወይስ ደግሞ ውሃብያ ነፍስ አጥፊ ነው ወይንስ አይደለም? ወላሂ ላዚም አንደኛ ውሃብያ የሚባል ነገር የለም፣ እንደ እንትን እንዳልኳቸው። ነገር ግን እነዚህ ውሃብያ የሚሏቸውን አካሎች ብታያቸው ከቁርአንና ከሀዲት የወጣ አስተምሮ የላቸው መረሻ አለ ነው ቁርአን እና ሀዲትን የሚከተል ማንኛውንም ሙስሊም የሰለፎችን መንገድ እንከተል ያለን ሰው ዋብ እያያሉ እነዚህ ሰዎች ያወርፉታል። ለምን ከኛ ጋር ሙታንን አልተጣራም ነው ለምን ከኛ ጋር ሆኖ የአላህን ባህሪ አልካደብ ነው እነዚህ ሰዎች ገብታቸዋል አለ። ስለዚህ በቁርአን ላይ በሀዲት ላይ አምላክ አላ ሱብሐነ ወተዓላ ንጹሐኖችን ግደሉ ብሎ በፍጹም አላዘዘም። ነገር ግን የሚዋጉ አካሎች ካሉ ከራስ ለመከላከል ሲባል መከላከል ዛኔ እንድንዋጋ ተፈቅዶሉና፣ ምን አይነት ሰዎች ለም ቢበሉ ወቃቴሉ ፊ ሰቢልላህ ለዚ ዩቃትሉነ እነዚያ በአላህ መንገድ ላይ ወይም በሃይማኖታቸው ምክንያት እንዲጋደሏቸው ተጋደሏቸው አለ። ከራስ ለመከላከል ስንል የምናደርገው የሆነ ስርአት እሱ ጃሃድ ተብሎ ነው የተነሳው። መሰረቱ ጂሀድ ማለት ታገለ ማለት ነው። ጂሀድ ትግል ማለት ነው። ምን አይነት ሰዎች ነው ጂሀድ የምታደርጉ ከተባለ ይጋደሉ የመጡን አካል መዋጋት ነው። ከታች አለ። ልክ እንዲሁ በሌላ ሀገር ላይ እየሄዱ ነብ ስ ላ ሰለም ያደርጉ ነበር። ጂሀድ የሚባለው ነገር እርሱ ምን አስመልክቶ ነው? ጂሀድ ለሁለት ይከፈላል። ጂሀድ ጠለብ ወጂሀድ ድፋ ወ ዲፋዕ፣ ከራሴ የመከላከል ጂሀድ እና የማጥቃት ጂሀድ አይነት ናቸው። ለሁለት ይከፈላሉ። ስለዚህ አሁን አንደኛው ጅሃድ ምንድነው? ጅሃድ ዲፋ የመከላከል የሆነው የጅሃድ አይነት ነው። ያ ማለት እናንተ በሰላም ባላቸውበት በሀገራቸው ሰዎች በእምነታቸው ሆና በሀገራቸው በማንኛውም ማንነታቸው ሊያጠቋቸው ሲመጡ የምትከላከሉበት እሱ ጅሃድ ዲፋ ይባላል። የመከላከል የሆነ ጅሃድ። ጅሃድ ጦለብ ደግሞ የመፈለግ የሆነ ጅሃድ ነው። እሱ ደግሞ ዳዕዋ ለማድረግ አንድ ነቢይና ተከታዮች ይወጣሉ። ልብ በሉ፣ በዚያች ሀገር ላይ እነዚያ ሰዎች የሀገሪቱ ሰዎች ወደ ኢስላም ይጠራሉ። ነቢ ስለ ላ ሰለም ሲያደርጉት እንደነበሩ ወደ በርካታ ሀገራት እንደላኩት ማለት ነው። ከተቀበሉ ወደ እስልምና በጣም አማረ ሁሉ ነገር። አንድ አልቀበለም ካለ ያ ነብይ ደግሞ ያ ህዝብ ምን ይደረጋል? ነብያቶች እና ተከታዮቻቸው ለዚህ ህዝብ ያስተምራሉ። ያ መንግስትና ተከታዮቸው አያት ታስተምርም ብለው ሙስሊሞችን እንገጥማለን ካሉ፣ ስለዚህ ጦርነት ከነሱ ነው የመጣው የዛኔ ትዋጓቸው አላቸው። አይ በሰላም ያስተምሩ ከሆነ ላስ ማስተማር ብቻ ነው ነብያትና ተከታዮቻቸው የሚፈልጉት የድዑና ሲለት ተውሒድ

የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ ያዳነ የዓለምን ሰው ነፍስ እንዳዳነ ነው ይላል። ሰው ቢለውን አስመሩበት። አላህ ስብሐነ ወተዓላ በሰውነቱ ሰውን እንዳትገሉት ብሏል። አይሻርላ አንድን ሰው ያጠፋ አለ ሙስሊም ክርስቲያን፣ አይሁድ አላለም። ሰው ነው ያለው ሰው። አንድን ሰው የገደለ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ሀቲያቷ አለ ይ ምን ያክል ክብር እንዳለው የሰው ልጅ ከዚህ እንረዳለን። የአንድን ሰው ነፍስ ደግሞ ከሞት የታደገና ያዳና የዓለምን ሰው ነፍስ እንደታደገ ነው ከኔ ዘንድም እንዳው ብሎ ተናገረ። በሌላ ታ አላህ ሱብሓነሁ ወተዓላ ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ፣ ያችን አክብር የፈጠርኳትን ነፍስ አላግባብ እንዳትገሏት አደራ ብሎ ተናግሯል። አላህ አክብሮ የፈጠራት ነፍስ የሙስሊም ብቻ ነች አይደለችም። የአይሁድ ክርስቲያንም ነች። ጫፋቸው መንካት አይቻሉም ነቢያቸ ለ ላሁ ለ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙሃደ ለም የርሕ ራይሐት ልጀና አሉ። ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም አሉ። አይሸርለም። ስለዚህ ምን አይነትን ከሃዲ ነው ከተባለ ሊዋጋ የመጣን አካል ነው። አማኝን ብቻ ማ ከሃዲን ብቻ አለ ለሚገርብች ተዋጉት ያለው አላ። አማኝም ሆኖን እዋጋለሁኝ፣ ሰላምን አልፈልግም፣ ሰብን አጭራለሁኝ ካለ ተዋጉት ብሎናል። አማኝ ብቻ ብቻ አይደለም፣ አማኝ ሳይቀር ለምን ከተባለ ኢስላም ከስሙ ስንነሳ ጀምሮ የሰዎችን ሰላም ለማስከበር ነው፣ የራስንም ሰላም ለማስከበር ነው የመጣው። በምድራዊ ዓለምም በቀጣዩም ዓለም ሰላምን የሚሰጥ የሆነ ሃይማኖት ነው። አላህ በቁርአን ላይ ወላሁ የድዑ ኢላ ዳሪ ሰላም ይላል። እኔ ሰላም ወደሆነችው ሀገር ነው የምጠራቸው እያለ ይናገራል። የእርሱ የሰላም ሀገር ምንድን ነው ከተባለ በቁርአን በሐዲስ ህግና ስርዓት መምራት ነው። በዚያም ሲመራ ጊዜ ሰው የምድራዊንም የቀጣዩንም ዓለም ሰላም ያገኛል። ስለዚያ ነው አላህ ስብሐነ ወተዓላ በቁርአን ላይ ወኢንጀናሁ ሊሰልሚ ይፈጅናህ ለሀይለን፣ ሙሐመድ ሆይ ጠላቶችህ ሊዋጉህ የተጋበዙት ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈልጋቸዋል። አየሽ ሊዋጋ መተው ማለት ነው። ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላም ነው የሚፈለገው ይላቸዋል

አደራ ቀሳውስቶችን እንዳትከሉ። ነገር ግን በአላህ የካደ ሊዋጋቸው የተጋበዘን አካል አሉ፣ ሊዋጋ የተጋበዘ አካል፣ ሰይፍ ተሸክሞ የመጣን አካል እንጂ ተጋደል እያለ ያለው እነሱም እናጠፋለን እንዋጋለን ብለው ከመጡ ነው። እራሳቸው ለመቸው እዛው ከተቀመጡ ማንም ያጋሽ፣ አየሽ ነው፣ ይህን ይመስላለ። ማኛ ሌላ ጥያቄ አለሽ?

ጋቢያን ይመልስል እንትን ማለት ይቻላል። እንደ ውስታሱ እኔ ውሃብያ ነኝ እኔ ሰለፍያ ነኝ እኔ የከሌ መንሀጅ ነኝ ብሎ በአደባባይ እንደዚያ ነ እሺ፣ ውሃብያ ስለሚባል ቅድም ስናገር ነበር። እስም አለው ጥያቄም ነበረኝ። ቅድም ስናበር ስናገር ነበር እኮ ስለ ውሃብያ ረዘም አድርጌ ስናገር ስለነበር ከሰም ባበቂ ነው። ዋሃቢያ የሚባል አንጃ የለም። ሰምተሃል አይሰማም? ካልተሰማ እንዲ ከማድረግ ይቻል። ሌላ ጥያቄ መሰከጠ አይ፣ የኔ ላይ የት ላል ጥያቄው? አይ ነበር ሰለፊያ ነኝ እኔ የከሌ መንሀጅ ነኝ እንደዚህ ምናምን ብሎ በአደባባይ ለሰው ማውራት እንዴት ነው የሚመስሉ በእስልምና

ይባላል ፈህሙ ሰለፍ ሷሊሕ ይባላል። የቀደሙት መልካም ሰለፎች ግንዛቤ ተብሎ ይገለጻል። የእነርሱ ግንዛቤ ንጹሑ ግንዛቤ ነው እና ለቁርአንና ለሀዲስ የነበራቸው ግንዛቤ ያን መከተል ሰለፊያ ያስብላል። ፈህማቸው ይባላል፣ ጦሪቅት ሰለፊያ የሰለፎች መንገድ ጎዳና ይባላል። ስለዚህ ያን መከተል ችግር የለም። ነዚያ ራስን መግለጽ ችግር የለም።

ቁርአንና ሐዲስን ሰሓቦች፣ ታቢዕዮች፣ አትባዕ ታቢዕን በተገነዘቡበት ግንዛቤ ይገነዘባለሁ ማለት ነው። ባጭሩ ያ ነሽ። ለምሳሌ ቁርአን ትከተላለህ? አዎ። ሐዲስን ትከተላለህ? አዎ። በማን ግንዛቤ ብትባል፣ በሰለፎች ግንዛቤ። ማናቸው ሰለፎች ከተባልክ፣ ሰሓቦች፣ ታቢዕዮች፣ አትባዕ ታቢዕን። ይሄ ባጭሩ ምን ይባላል? አተቢዕ ልኪታብ ወሱና ዐለ ፋህሚ ሰለፊ ልኡማ የሚለውን ባጭሩ አነ ሰለፊ የሚለው ጥቅልል አድርገዋል።